ትንሽ ብናወራ ደስ ይለኛል ትንሽ ነገሮች ስነግረኝ እኔም እንደ ትንቢት ላይ ነው የሚገርመኝ ነገር በቃ የሚያጅበኝም ትንቢት የሆኑ ነገሮች ላይ ነው የማተኩረው አብዛኛውን ቁርአን አራት ግሩፖች ተፈጥረዋል በቁርአን የተነሳ አንደኞቹ ግሩፖች ምንድን ያሉት ቁርአን የተበረዘ ነው የሚሉ ሰዎች አሉ ለምንድነው የተበረዘ ነው የሚሉት ሚሽነሪዎቹ ናቸው ሚሽነሪዎች የተበረዘ ነው የሚሉት መጽሐፋቸው ስለተበረዘ ልክክል ነገር ነው። አንተ ያመሃል ብዬ ስለ አንተም ያመሃል ካልከኝ ጥቆሞ ምንድነው እኔም የሚያመኛል አንተም ያመሃል ነው መልሱ። ስለዚህ ምንድነው የሚሆነው ባይብል ስለተበረዘ ቁርአንም ተበረዘ ብሎ የሚከራከሩ ሚሽነሪዎች አሉ። ከዛ በኋላ ሁለት ሌላ ግሩፕ ደግሞ መጡ፣ እንትሮች ማለት ነው፣ ሊበራል ስኮላሮች ቁርአን ያጠኑ ሰዎች መጡና ኖ፣ ቁርአን አልተበረዘም የተበረዘ ነገር የለው በነቢዩ መሐመድ ጊዜ የነበረው ቁርአን አሁንም ካለው ቁርአን ጋር ምንም ልዩነት የለውም፣ የሚል ጥናት አቀረቡ። ታዲያ ምንድን ቁርአን ለእናንተ ሲባሉ እነሱ ምናሉ? አይ ቁርአን ከአይሁድ እና ከክርስትና ከአፖክራፊካል ከሚባሉ መጽሐፎች የተቀዳ ነው የተኮረጀ ነው ብለው አሉ። ከዛ ኦሪንታሊስቶች ደግሞ ነው አሉ አይ ቁርአን ንትን ከኦሪንታሊስት አይዶች እና ከክርስቲያን አፖክራፊካል ወይም ደግሞ አፖክሪፋል ከሚባሉ መጽሐፎች የተኮረጀ ከሆነ ስህተቱንም በባይብል ላይ የሆኑ አንዳንድ ስህተቶች አሉ። ኦሪየንታሊስቶች ማለት ሙሽታሽሪቅ የሚባሉት በእኛ የመካከለኛው ጥንተ ነገር የሚያጠኑ ስኮላሮች ናቸው። አይ እንደዛ ሊሆን አይችልም፣ ምክንያቱም ሲኮረጅ አብሮ ስህተቱንም ባይብል ላይ ያሉ ሂስቶሪካል እንትኖች ኢረሮችን አብሮ መኮረጅ ነበረበት። እና ታዲያ ቁርአን ለእናንተ ምንድን ነው ሲባል፣ ምናልባትም ከሴጣን መተው ሊሆኑ ይችላል አሉ። ከዛ አራተኛ ግሩፕ ሙስሊሞች ቀሩ ሚስኮላሮች ቀሩ። ከዛ ሙስሊሞች ነው እንደዛ ከሴጣን ሊመጣ አይችልም ብለው አሉ። ለምን እንዳይመጣም ሲባል፣ ሴጣን የነገን አያውቅም። ሁሉንም ሰው እንትን የሚሉት እንደዛ ነው የነገን ያውቃል ወይ ማለት ከፈጣሪ ፈጣሪ ከፍጡራኑ የሚለይበት ነገር የነገን ማወቁ ነው፣ መጻኢ ጊዜውም ማወቁ ነው፣ ማወቁ ነው። ከዛ ውጭ ፍጡር ሊያውቅ አይችልም። በዚህ ሁሉም ይስማማሉ። ክርስትናም ይስማማል፣ ኦርየንታሊስቶችም ይስማማሉ። የሊብራል ስኮላሮች፣ እስላሚክ ሊብራል ስኮላሮች ወይም ደግሞ ሀራዊ ምሁራኖች በዚህ ነገር ይስማማሉ። ሀራዊ ማለት ለዘብተኛ ማለት ነው። ከዛ ወጋዊ ደግሞ የሚባሉት ደግሞ ሙስሊሞች ናቸው። ወጋዊ የሚባሉት ወይም ደግሞ ጽንፈኛ ኮንሰርቫቲቭ ስኮላርስ የሚባሉት በዚህ ይስማማሉ፣ ሁሉም ማለት ነው። እኔ ከባይብል መነሻ ጥቅስ ላድርግ እና ወደ ቁርአን ልግባ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር ሰባት ላይ የሚመጣውን ነገር ሳይደርስ ይንገራችሁ ይላል። እናንተ ከምታመልኩት አማልክት መካከል የሚመጣውን ነገር ገና ሳይደርስ ይንገራችሁ። ይሄ ፈጣሪ የተወራረደበት ነገር ነው። የሚመጣውን ነገር ሳይደርስ ይንገራችሁ ማለት አንዱ አምላክ ከሚልከው ነቢይ ውጪ የሚመጣውን ነገር ሳይደርስ መናገር የሚችል እንደሌለ ነው የሚያሳየው። አንዱ አምላክ ነቢይ ልኮ በዛ በላከው ነቢይ ከሚያሳውቀውና የወደፊቱን ነገር ከሚናገረው ውጪ ከምታመልኳቸው አማልክት መካከል የሚመጣው መናገር ማንም የሚችል ብሎ እንትን ብሏል። አሁን የሚነሳው ጥያቄ የቁርአን ላይ ያለው አምላክ አንድ አምላክ ብለን የምናምነው ነቢያትን ልኮ የነበረው አንድ አምላክ በቁርአን ውስጥ ነቢይ ያስነስቷል። ነቢይ የሚለው ቃል ነባአ የሩቅ ነገር አውራ ከሚሰረው ቃል የመጣ ነው። የሩቅ ወሬ አውሪ ማለት ነው። ባለራይ ማለት ነው። ነባይ ማለት ነው በአማርኛ በነገራችን ላይ ነቢይ የሚለው የአረብኛ ቃል ነው። የግህዙ ቃል ነባይ ነው የሚባለው። ወይም ደግሞ በአማርኛ ነባቢ ይባላል። ያዙት ብዙዎች፣ አሁን ነቢይ የሚለው ቃል የአማርኛም የግህዝም አድርጎ ነው የሚወስዱት። ከአረብኛ ነው የመጣው ነቢይ የሚለው ቃል። በአማርኛ ነቢይ ምንድን ነው ከተባላቸው ነባቢ ብላቸው ጻፉት። በግህዝ ደግሞ ነባይ ይባላል። ነባይ ማለት የግህዝ ቃል ነው። በአማርኛ ነባቢ ማለት ነው። የሩቅ ነገርም ወሬ የሚያወራ ማለት ነው። የሚመጣለት ደግሞ ምንድነው ነበ ነው ነበስ ይመጣለት ነብይ ይሆናል ማለት ነው ይሄንን ነው ቁርአኑ የሚናገረው ማለት ነው አላህ በሱረቱ ሹራ አሹራ ምዕራፍ 40 ቁጥር 51 ላይ ለሰው አላህ በራይ ወይ ከግርዶዲያ ወይ መልእክተኛ መላክን የሚልክና በፈቃዱ የሚሻውን የሚያወርድለት ቢሆን እንጂ ከመልእክተኛ በጋድ ሊያናገረው ማንም ተገቢ አይደለም ነው የሚለው አንድ ነብይ አላህ ሲያናገረው በሶስት አይነት መንገድ ያናገራል ከሶስቱ አንዱ ነው አንደኛ በራይ ነው ወይ ከግርዶሽ በስተዋላ ነው ወይ ደግሞ መልእክተኛ መላእክት ተልኮለት። በራይ ኢብራሂምን ታስታውሳለህ። ከግርዶሽ በስተኋላ ደግሞ ሙሳ አለይ ሰላምን ታስታውሳለህ። መልእክተኛ መላእክ በመላእክ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ታስታውሳለህ። ይሄ ሶስት አይነት መንገዶች ናቸው የሚመጣበት ማለት ነው፣ ወሕይን የሚያመጣበት ማለት አሁን። ምንድነው ጉዳዩ ምንድነው ብለን ስንል በሱረቱ ሉጅራት መራፍ 49 ቁጥር 18 ላይ አላህ የሰማይና የምድርን ሩቅ ሚስጥር ያውቃል የሚል ያውቃል ሩቅ የሆኑ ሚስጥሮችን ያውቃል ነው የሚለው። መሰረቱ ጅን ምዕራፍ 72 ቁጥር 26 ላይም እንደዛ ነው የሚለው። እርሱ የሩቅ ሚስጥርን አዋቂ ነው፣ በሚስጥርም አንድንም አያሳውቅም ከመልእክተኛው ሊወደደው ቢሆን እንጂ ለሌላ ምን አይልም አይገልጽም ይላል። ምንድን ናቸው አይገልጽም የተባለው የሩቅ ሚስጥር የሚባለው ገይብ ይባላል። በኢስላም ገይብ ማለት የሩቅ ነገር ሚስጥሮች ማለት ነው። ይልሙሉ ገይብ ይባላሉ። በሦስት ነው የሚከፈሉት፣ ገይቡል ማዲ ገይቡን ሙዳሪ ገይቡን ሙስተቅበል ተብሎ ለሶስት ይከፈላሉ። ምን ማለት ነው? ገይቡን ማዲ ማለት ሃላፊ ፓስት ማለት ነው። ገይቡን ሙዳሪ ማለት ደግሞ አሁናዊ ማለት ነው፣ ፕሬዘንት ማለት ነው። ገይቡን ሙስተቅበል ማለት ደግሞ የወደፊቱ ማለት ነው። አላህ በብዙ ቦታ ላይ ስትመለከተው ጥንት የነበረውን ነገር ይተርካል። ለምሳሌ ሱረት ዩሱፍ ምዕራፍ 12 ቁጥር 102 ላይ ብትመለከተው ይህ ወደ አንተ የምናወርድ ሲሆን ከሩቅ ወሬዎች ነው አንተ እነርሱ በእርሱ ላይ የሚመክሩ ሆነው ነገራቸውን በቆረጡ ጊዜ እነርሱ ዘንድ አልነበርክም ይላል ጥንት የነበረውን ሲተርክ አንተ አልነበርክም በቦታው በሱረት ጧሃ ምዕራፍ 2 ቁጥር 99 በእርግጥ ካለፉ ወሬዎች በአንተ ላይ እንተርክላለን የሚለው ወሬ ነበ በሱረት ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ እያለ ነው የሚናገረው አስታውስ የአሁናዊ ጊዜ ይውላ አላህ ይናገራል። አንድ ጊዜ ረሱል ስ ለም ሀፍሳ ቤት ሄደው ማርጠጥተው ሲመጡ አፍ ይሸታል ምናምን ነገር አለቻቸው። አይሻና ሀፍሳ ማለት ነው ተነጋግረው ነበረ። ከዛ ሱረቱ ተህሪም ምዕራፍ 6 ቁጥር 3 ላይ ነቢዩ ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ አስታውስ እርሱን በነገረችው ጊዜ አላህ እርሱን ማውራትን ባሳወቀ ጊዜ ከፊሉን አሳወቀ፣ ከፊሉን ተወ። በእርሱ ባወራ ጊዜ ይህን ማነገር አለችው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አዋቂው ውስጥ አዋቂው ነገረኝ አላቸው። እንዴት አወቁ ረሱል ሰለላሁ ዐለይሂ ወሰለም አይሻ እና ሀፍሳ ሚስጥርን ሲመሳጠሩ በቦታው አልነበሩ። አሁን የሆነ ጊዜን አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም አውርዶላቸዋል ማለት ነው። ሶስተኛው ምንድን ነው ሙስተቅበል የሚባለው ነው። መጻኢ ጊዜ ፊቸር ይሄን ነው የፈለግኩት። እኔ ስለ ጋንም ስለ ጀነት ምናምን ብዙ ነው ያለው። እኔ እሱ ውስጥ አልገባ። በዘመናችን የተፈጸመውን አንዳንድ ነግሬ ነው ማልፎ ማለት ነው። በሱረቱ ሰዋድ ምዕራፍ 38 ቁጥር 88 ላይ ሁላችሁም ተከታተሉኝ። ትንቢቱ ከጊዜ በኋላ በእርግጥ ታውቁታላችኋል። ትንቢቱ ትንቢት ለሚለው የገባው ቃል ነበ የሚለውን ቃል በሱረቱ አንዓም ምዕራፍ 6 ቁጥር 67 ላይ ለትንቢት ሁሉ የሚደርስበት መርጊያ አለው ወደፊት ታውቁት አላህ ነው የሚነገረው። ወደፊት ምን ትላታላችሁ? ታውቁታላችሁ፣ ወደፊት ነው የምታውቁት። ለትንቢት ሁሉ የሚደርስበት ጊዜ ያህል ምንድን ነው የአነት ያ ትንቢት የተነገረው ነገር ምንድን ነው ብለን ስንል አንድ ቁም ነገር አለ። አንዱን አንድ ሁለት ኤግዛምፕሎች ሰጥና መድረኩን ለሌሎቻችሁ ዘውጀ የሚለው የአረብኛ ቃል ዘወጀ ተጠናዳ ከሚል ጥንድ ማለት ነው። ባልና ሚስት ማለት ነው። በጣም የሚገርማቸው ነገር ማለት ነው። በቁርአን ውስጥ ከዛ አምላካችን አላ በሱረቱ ነጅም ምዕራፍ 53 ቁጥር 45 ላይ እርሱ አለ ሁለት አይነት ወንድና ሴትን ፈጠረ አለ። ስለ ወንድና ስለ ሰው ሲናገር ማለት ነው። ከዛስ ምንድነ ታዲያ ተአምሩ ብላም ስንል ይህንን ተከታተለኝ ባክ። የባቢሎን ተማሪ ሱረቱ ረድ ምዕራፍ 13 ቁጥር 3 ላይ ያለው እርሱ ያ ምድርን የዘረጋ በውስጧም ተራሮችና ወንዞችን ያደረገ በውስጧም ከፍራፍሬዎች ሁሉ ሁለት ሁለት ጥንዶችን ያደረገ ነዋል፣ ባልና ሚስት ያደረገ ነዋል። ፍራፍሬዎችን እንዴ አለ። ከዛ በኋላ ምን አለ? በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አሉበት አለ። ጥንድ ናቸው አለ። አታክልቶች ምንድን ናቸው አለ? ጥንዶች ናቸው ጥንድ ናቸው። ለእነዚህ አለ በውስጡ ተአምር አለበት አለ። ተአምር አለበት በዛ በቁርአን ዘመን ግን ያውቁት ነበረ። በሱረት ያሲን ምዕራፍ 36 ቁጥር 36 ላይ ከማያውቁት ነገሮችን ጥንዶችን የፈጠረ ነው ይላል። በዛን ሰዓት አያውቁትም። ከማያውቁት ነገሮች ጥንዶችን ዘውጅ ያደረገ ነዋል ወንድና ሴት አድርጓቸኋላል። ከዛስ ልክ በአምላካችን አላህ ጊዜው ሲደርስ በ19ኛው ክፍለ ዘመን ላይ ለሚያስተንቱን ህዝቦች ታምራት ይሆን ዘንድ እጽዋት ጾታ እንዳላቸው ሰዎች አወቁ። ጉኔ ማለት ሴቴ የሚባል ነገር አለ ባዮሎጂ ላይ ስለ እጽዋት ስናጠን የእጽዋት እንቁላሉ ህዋስ በስነ ህይወት ጥናት ውስጥ ካርፔልስ ይባላል። አኔር የሚባለው ደግሞ ወንድ ያሉት የእጽዋት ዘር ህዋስ ነው። በስኔው ጥናት ውስጥ እስቴመንስ ይሉታል። ቁርአን ከያዛቸው መካከል የሩቅ ነገር ሚስጥሮች አንደኛው ነው። ከፍራፍሬዎች ሁለት ጥንድ ጥንድ አድርግ ያለው ይሄ አለ። በውስጡ ምን አለ አለው። ታምራት አለበት አለ። በዚህ ብቻ ቢቆም እኮ ጥሩ ነው። ምን አለ መሰለ፣ በሱረቱ ና ምዕራፍ ስድስት ቁጥር ላይ ታምራቶቹን ወደፊት ያሳያቸዋል፣ ታውቁታላችሁ በላቸዋል። አላሁ አክበር የባቢሎን ሐዋርያ ንድገምልህ። እዚህ ጋር ያለውን ያልገባ ነገር አለ እዚህ ጋር። አይ የሚገርም ነገር ነው። ወደፊት ታውቁታላችሁ፣ በዚህ ውስጥ አለ። መጀመሪያ ዕፅዋት ጥንድ ናቸው አለ። ጥንድ መሆናቸውም በአሁኑ አታውቁትም ብሎ ነገረን። በውስጡ ታምራት አለበት አለ። ከዛ በኋላ ታምራቱን ወደፊት ምን ይላቸዋል አለ፣ ያሳያቸዋል፣ ታውቁታላችሁ። ወደፊት ነው የምታውቁት። የምታውቁት ወደፊት ነው አሁን አይደለም የምታውቁት፣ ወደፊት ነው የምታውቁት አለ። እጽዋት ወንዴና ሴት የሚባለው ትምህርት 19ኛው ክፍለ ዘመን ላይ ነው ሰዎች ያወቁት። በጣም የገረመኝ ፓርትም ማለት ነው። በጣም የገረመኝ ብዙ ናቸው። እንደዚህ አይነት ነገሮች አሉት። አንደኛውን ነው ያሳየው። እንድታስተነትንብን ነው። ቀርተው ከሆነ አላቅም። በደንብ ጊዜ ሰጥተ ተፈኩር ተደቡር አድርገ እንድታዩ ፈልጋለሁ። ወደ ሁለተኛው ሊድ